በአድዋ ተራሮች ግርጌ የተገኘውን ያልሸነፍ ባይነትና የነጻነት ምልክት እርሾ አድርገን በየዘርፉ ሳንሰራበት ቆይተን ዳግም የጣሊያን ጦር ሲመጣ የቆምንበት አግኝቶን እንዳሰበው ድል አድርጎ የፈለገውን የቅኝ ግዛት ህልሙን ባያሳካም የዳግም አመጣጡ ግን ብዙ ዋጋ እንዳስከፈለን ታሪክ ይነግረናል። ከዚያን ጊዜ አንስቶ ነጻነትና ሉዓላዊነት በፈረጠመ ኢኮኖሚ አቅም ካልታገዘ በእጃዙር ከመገዛት አያድንም ተብሎ ሀገር ብዙ እንድትሰራ ቢፈለግም በታሰበው ልክ ግን የዳበረ ኢኮኖሚ መገንባት ተስኖን የሀገርን እጅ በቀላሉ ለመጠምዘዝ ሲሞከር ተመልክተናል ባለፉት የለውጥ ዓመታት ያለው ጉዞ ግን መልኩ ከዚህ የተለየ ነው ሀገር ተፈጥሮ ያደላትን ሀብት ያጤንና ያጠና ጉዞ ጀምራ የዳበረ ኢኮኖሚን ለመገንባት የጀመረችው መንገድ ውጤት እያሳየ ነው እቺ ምድር ስብ አላት እቺ ምድር ሀብት አላት እቺ ምድር የተከማቸ የተደበቀ ሀብት አላት ጥያቄ የለውም ያንን መንዝረን መጠቀም የሁላችንም ቅዠት የሁላችንም ህልም ምኞት ጸሎት ነው ከሰማኒያ አራት እስከ 98 ባለው 15 ዓመት ጊዜ ውስጥ ኢትዮጵያ በ15 ዓመት ወርቅ ኤክስፖርት አድርጋ ያገኘችው 508 ሚሊዮን ዶላር ነው። 508 ሚሊዮን ዶላር በ15 ዓመት፣ ዘንድሮስ በአንድ ዓመት 3.2 ቢሊዮን ዶላር አግኝታለች። አንድ ሀገር በኢኮኖሚ የምታድርገው ያላትን እምቅ ኃይል እምቅ ሀብት መጠቀም ስለቻለው ቀድሞ በአንድ ዘርፍ ላይ ተንጠልጥሎ የነበረው ኢኮኖሚ ብዙሃ ዘርፍ ላይ ትኩረት አድርጎ መሰራቱ እየተመዘገበ ላለው የዳበረ ኢኮኖሚ ዋነኛው ምክንያት ሲሆን ውጤቱም የነፃነት ቀንድል የሆነችውን ሀገር ከተረጅነት ሰልፍ አውጥቶ በዓለም አደባባይ ስንዴ ለመሸመት እንዳትወጣ እስከማደግም ደርሷል። ብዙ ሀገሮች በታሪክ ስንመለከት አሁንም በቅርብ ጊዜ በፈጣን አደጉ የሚባሉ ሀገሮች እንደነ ቻይና፣ እነዚህ ታይገር ኢኮኖሚስ የሚባሉ አውሮፓ፣ ዩናይትድ ስቴትስ ድሮ ከነበረው በእርሻ መር የሆነ ኢኮኖሚ የፊውዳል ስርዓት የነበረባቸው ሀገሮች ደግሞ ከዛ ሲወጡ ወደ ኢንዱስትሪ ልማት ነው ሄዱት፣ የእነሱን ኢኮኖሚ ሉዓላዊነት ያረጋገጠላቸው። የሀገራችን ኢኮኖሚ አሁን በተለያየ አቅጣጫ ተደግፎ የሚመጣ እንጂ እንደዚ ከቡና ኤክስፖርት እና ከጫት ኤክስፖርት፣ ከሰሊጥ ኤክስፖርት የሚያወጣን ነገር ይሆናል ብዬ አምናለሁ። እርሻ ነው፣ ሁለት ማኒፋክቸሪንግ ሴክተር ላይ ማኑፋክቸር ማለት የፋብሪካ ምርት ማሳደግ ላይ ሌላው ቱሪዝም ላይ ሌላው የዲጂታል ኢኮኖሚና ሌላው ማዕድንን መጠቀም ላይ ነው ማዕድንንም ትኩረት ሰጥቶ እንደዚህ ተጠቅሞ በታሪክ በኢትዮጵያ ታሪክ ለመጀመሪያ ጊዜ ነው ጠቅላይ ሚኒስትሩ በቅድ ብሎታል ዳታ ወደ ነው የሚከታተለው እና ወርቅ ትልቅ ገቢ ያስገባው የዳበረ ኢኮኖሚን ለመገንባት በሚደረገው ጥረት መንግስት የተሟላ ማክሮ ኢኮኖሚ ትግበራ ማድረጉ በሪፎርም ትግበራ ከዓለም ሀገራት ኋላ የቀረች በሚል የሚነሳውን ስሟን ከመፋቅ ባለፈ እየተመዘገበ ያለው ውጤት የሀገርን ክብር ከፍ የሚያደርግ እየሆነ ነው። የብር ሁለት አይነት ዋጋ መኖሩ፣ አንዱ በመንግስትና ብሔራዊ ባንክ የሚወሰን ሌላው ደግሞ በጥቁር ገበያ የሚባል ተለምዶ ፓራል ማርኬት የሚባሉ እነሱ አገሪቱን ኢኮኖሚ እንዳያድጉ ነበር ያረጋቸው። ያመን ለውጡ እና መሻሻሉ የውጭ ባንክን መግባት ጨምሮ የውጭ ኩባንያዎች ኢትዮጵያ ውስጥ መጥቶ መስራት የሚችሉበት በንግድ ስራው ላይ መሰማራት የሚችሉበት እነዚህ ሁሉ የተፈቀዱ ነገሮች ለዚሁ የሚወርዱ ነገሮች ናቸው ብዬ ነው ማስበው። ትናንት በትውልዶች የተገኘውን ሉዓላዊነት የዳበረ ኢኮኖሚ በመገንባት ለማጽናት እየተሰራ ያለው ስራ ትውልድ እንዲሻገር ማድረጉ ቀዳሚው ግብ ይሁን እንጂ ታዳ የሀገር ሰንደቅ በዓለም አደባባይ ከፍ ብሎ እንዲውለበለብ የማድረግ አቅሙ ቀላል የሚባል አይደለም። እኩል ቆመ የመነጋገር የመደራደር እድል ይፈጥራል። ትልቁ ነገር እኩል ቆመ ደግሞ ስትነጋገርና ስትደራደር የራስን ጥቅም አስከብረ የሰውንም ጥቅም አክብረ የጋራ ጥቅም ይሆናል ማለት ነው። ያ ነገር የፈረጠመ ኢኮኖሚ ባለቤት መሆን ለዜጎች የልማት ጥያቄ ከሚሰጠው አካታች ምላሽ በተጨማሪ በዓለም የዲፕሎማሲ መድረክም ብሔራዊ ጥቅምን ለማስጠበቅና ተሰሚ ለመሆን የሚሰጠውን እድል ለማየት የሀገራትን ተሞክሮና ልምድ ማየት በቂ ነው። ዲፕሎማሲ ብዙ ጊዜ ተቀባይነት ያላቸው ሀገሮች ሀገራት ያላቸው የተለያየ አቅም ነው። አንደኛ የፖለቲካ አቅም ነው ያላቸው ተደራሽነት ነው ፖለቲካ ላይ ሁለተኛ ያላቸው የኢኮኖሚ አቅም ነው። ተረጂ ሆኖ አንድ ሀገር የልቡን መናገር የሚችልበት መንገድ የለም። እስራኤል ዛሬ 10 ሚሊዮን ሕዝብ የላትም። ከዛ አነሰ ነው፣ ስድስት ወይ ሰባት ሚሊዮን አካባቢ ነው ሕዝቧ። መሬቱ በጣም ትንሽ ናት፣ ግን ለምንድን ነው ዓለም ናት እንደዚህ የተሰሚ የሆነችው? የኢኮኖሚ ሉዓላዊነቷ ነው ትልቁ ነገር፣ ራሷ መቻሏ ነው። የጦር መሳሪያ በራሷ መቻሏ፣ በምርት ራሷ መቻሏ አሁን ኢትዮጵያ የዳበረ ኢኮኖሚ ለመገንባት ብዝሃ ዘርፍ ላይ መስራትን ምርጫው አድርጋ እየሰራች ያለው ስራ በ15 ዓመታት ውስጥ ተመዝግቦ የማያውቀውን ውጤት ማስመዝገብ እንድትችል አድርጓል። ሂደቶቹም የለውጥና የማደግ ተስፋን የያዙ ናቸው። መንግስትም አሁን ይህንን ኢትዮጵያ ታምርት ብሎ የጀመረበት ትልቅ ንቅናቄ ጥሩ ነገር ይመስለኛል። ምክንያቱም ያ ብዙዎቹን ነገሮች አገራችን ውስጥ መተካት እንችላለን ካልሆነም የውጭ ኩባንያዎች አገራችን ውስጥ እያመረቱ እኛም የምንፈልጋቸውን ነገሮች ሊያቀርቡልን ይችላሉ ማለት ነው። ያ ማለት ምንድን ነው? ልክ እንደነ ቻይና፣ እንደ ቬትናም ትናንት ከጦርነት የወጣች ሀገር፣ አሁን ቻይና ከውጭ የመጡ ኩባንያዎች ከሚያመርቱት በላይ የተሻለ ጥራትና ብዛት ያለው ነገር ማምረት ጀምራለች። ያን ማድረግ እንችላለን ማለት ነው።